እጅጌት መልበስ ሐራም ነው የሚል ጥያቄ። ከዚህ በፊት አከራቼ ነበረ። ተከራዮቹ የቤት ክራዩን ሳይከፍሉ ከጠፉ ሶስት አመት ይሆናቸዋል እና የቤት ክራዩን ብር እነሱ ጥለውት ከሄዱ እቃ ሸጭ መውሰድ እችላለሁን? ሰለምቴ ነኝ። ቤተሰቦቼ ክርስቲያን ናቸው። እህቴም ሰልማ ነበረ ቤተሰብ ጋር

ዛሬ ከምናያቸው ጥያቄዎች የመጀመሪያው የሆነ ስራ ለመስራት ፈልጌ የአጎቴ ልጅ ብር ሊያበደረኝ ነበረ። የሚኖረው ሳውዝ አፍሪካ ነው። እዛም የሚሰሩ ልጆች ሲጋራ ዊክ ይሸጣሉ። አብዛኞቹ የአጎቴ ልጅ እነዚህን ሲጋራ ዊክ ይሸጣል፣ አይሸጥም አላውቅም። የእሱን ብር ተቀብዬ የመስራት እችላለሁ? ጀዛኩሙላሁ ኸይር የሚል ጥያቄ በመሰረቱ ሙስልምን። በኸይር በመልካም መጠርጠር የሙስሊም ግዴታ ነው። በመጥፎ የምንጠረጠረው መጥፎ ነገር ካየን። እሚሰራበት አካባቢ የተለያዩ ሰዎች ከሸሪያ የሚጋጭን ስራ ስለሚሰሩ ብቻ የእሱም ስራ እንደዛ ነው ማለት አይቻልም። እርግጠኛ እስካልሆኑ ድረስ የወጣ ሸሪያ የማይፈቅደው ስራ እንደሚሰራ እርግጠኛ እስካልሆኑ ድረስ ገንዘቡን መቀበል ይቻላል። እሱ ቤተኛውን መንገድ ሰርቶ እስካመጣው ድረስ የሚጠየቅበት እሱ ነው። ተቀብሎ መስራትም ይቻላል። በመሰረቱ ለአንድ ሰው እንዲሰጥ ላንተ፣ እንድሰጥህ ላንቺ እንድሰጥሽ፣ እየሰረኩ ነው፣ ማይቻለውን ሐራሙን የሚቀጠል ነው የሚከተል ዊግ ጸጉር እየሸጥኩ ነው፣ ሲጋራ እየሸጥኩ ነው፣ ላንቺ ቢየን፣ ወላንተ ቢየን፣ ምንም የማደርገው ካለ አይ ለኔ ብለህ በሐራም አታምጣ፣ አይቻልም፣ አልበደረም፣ አትስተኝ ይባላል። አይቻልም፣ ይሄኔ ከነሱ ላንቺ ቢያበደርም ባያበደርም ይሄ ስራዬ ብሎ የሚሰራው ከሆነ የመጣበት መንገድ ወደሱ የገባበት መንገድ እሱ ነው የሚያስጠይቀው። ከሱ ወደ ተበዳሪው በብድር በተፈቀደ መንገድ ከደረሰ ሰርቶ መመለስ ይችላል። በላጩ ግን ገንዘቡ እንደዚህ አይነት ሹብሃ ካለበት ሰው መራቅም። ሌላኛው ጥያቄ፣ ከዚህ በፊት አከራቸው የነበረ ተከራዮቹ የቤት ክራዩን ሳይከፍሉ ከጠፉ ሶስት ዓመት ይሆናቸዋልና የቤት ክራዩን ብር እነሱ ጥለውት ከሄዱት ዕቃ ሽጬ መውሰድ ይችላለሁኝ? አውቻ ሂሳብ ተሰርቶ የሶስት ዓመት ወይም ያልከፈሉትን አሊያ ደግሞ በምን ለጠፉ ሳያሳውቁ እቃቸውን አስቀምጠው እስካሁንም ድረስ በእነሱ ምክንያት ቤቱ ተዘግቶ ከሆነ እስክ ያለባቸውን በሙሉ እቃቸውን ሸጠው መውሰድ የተረፈውን ይመጣሉ ከተባለ ማስቀመጥ ካልሆነ አመት ጠብቆ ሰደቃ መስጠት ይቻላል አድራሻቸውን መልኩ የማይታወቅ ከሆነ ነገር ግን መካካድ መወነጃጀል ስም ማጥፋት እንዳይመጣ ለፖሊስ ማሳወቅ አሊያ ደግሞ ለጎረቤት ማሳወቅ ይመከራል። የኔም ጥያቄ እኔ ሰለምቴ ነኝ። ቤተሰቦቼ ክርስቲያን ናቸው። እህቴም ሰልማ ነበረ፣ ቤተሰብ ጋር በሄደችበት ክርስቲያን ልጅ አገባች። እናቴ መልስ ልተራቸው ፈልጋ ብር አነሳት። እናቴን በብር ባግዛት በሐራም መተባበር ይሆንብኛል። እነዚህ ሰዎች እናትን ጨምሮ ሌሎችም ይሰልማሉ፣ ወደ ዲን ይመለሳሉ በመልካም ሰነ ምግባር ሊያዛቸው ከነሱ ጋር ግንኙነቴን በማሳመር ዳዕዋ ላድርግላቸው ተብሎ ከሆነ አው ይቻላል። ካፍር ማግባቷ መክፈሯ የእሷ ጥፋት ነው። ችግር የለው መፍቷ ነው ተብሎ ማገዙ ነው የሚከለከለው። ይሄን ከማውገዝ ጋር መክፈሯን ከማውገዝ ጋር ካፍር ከማግባቷን ከማውገዝ ጋር ከመምከር ጋር እናትን በችግሯ ጊዜ ከጎኗ ቆሞ ወደ ዲን እንድትመጣ ጊዜ ሃይማኖታን እምነቷን በትቀየረም ለኔ በጎነቷን አላቆመችም። ስለዚህ እምነቷ ነው በዚህ የሚያዛት ብላ እንደው ስለ እንድታስብ እንድሰልም ያደርጋታ የሚል ንያ ታክሎበት ማገዙ እንሻላ ችግር አይኖርም። ሌላው ጥያቄ እኔ ከባለቤቴ ጋር ተጣርቼ ከአሁን በኋላ ከአንተ ጋር መኖር አልፈለግም ብዬ ማልኩኝ። ከዛ በኋላ ሰዎች አስታረቁን አብረን መኖር ጀመረን። ለመሀላው ምን ማድረግ አለብኝ? አስር ምስኪን ማብላት ምሳ ወይ መራት አስር ምስኪን፣ አብዛኛውን ጊዜ እራሳቸው ከምትበሉት አይነት ምግብ አጥግቦ ማብላት። አዲያ ደግሞ አስር ምስኪን ለሶላት የሚሆን ልብስ ማልበስ፣ ወንድም ይሁን ሴት፣ ለሶላት የሚሆን ልብስ ለአስር ምስኪን ማልበስ። ይሄን ማድረግ የሚችሉበት አቅም ከሌለ ሦስት ቀን መጾም ይቻላል። ሌላኛው ጥያቄ ንሱ የሚያስፈልገው ጉዳይ ነው። እርሶ ይሄን ያክል እያስተማሩ በሴቶች ላይ በዚህ ልክ እየለፉ ጥሩ አክላቅና ስነምግባር እንዲኖረን በአላህ ፈቃድ እየሰሩ ቢሆንም እኛ ሴቶች ግን በሰው ህይወት ገብተን የሚመለከተንንም የማይመለከተንንም እያወራን እንገኛለን። ስለሰው ባልሚስት ልጆች፣ በአጠቃላይ ስለ ብሔር፣ ስለ ሀብት፣ ስለ ሸክ፣ ስለ ደርሶች

ወላይተ ለዚነ ለም ዩሪድ ላሁ አን ይጠህረ ቁሉበሁም ኢልም ልብ የሚጸዳበት መሳሪያ ነው። የኢልም አንድ ጥቅሙ ልብን ማጽዳት ነው። ቀን ከሌሊት ኢልም የሰሙ ቁርአን የሰሙ ሀዲስ የሰሙ በተለያዩ መልኩ እየተመከሩ በራስ ጉዳይ መጠመድን ትቶ በሰው ጉዳይ መጠመድ ካለ ከተራው ካልተማረው መለየት ካልተቻለ ኢልም ልብ አላጸዳም፣ ኢልም አልቀየረም፣ ራሱ ላይ ተጠያቂነትን ማብዛት ነው የሚሆነው። የመማሩ ትርፍ ጥቅሙ ምን ማረው? ምን ቀራው? ወደ ዲን ምን ጠጋጋው? ስሜታችንን ሰብረን ምን ይዘው? ኻትማችን እንዳይበላሽ ከማወቃችን ጋር ቁርአኑን ሀዲቱን ፍቅሁን ጭንቅላታችን ላይ ልባችን ላይ ከመሸከማችን ጋር ማይመጥንን ቦታ ላይ ተገኝተን ቁርአን በምናነብበት ሐዲስ በምናነብበት ምላሳችን የሰው ነውር፣ የሰው ገመና፣ የሰው አይብ የምናነብበት ከሆነ አላህ ያለ አንዳች ምክንያት የሰውን ኻትማ ያበላሽ። ኻትማ ሊበላሽብን ይችላል ብሎ ሚሰጋ የሚጠነቀቅ ሰው ኻትማው ያምርለታል። የኻትማ ጉዳይ የማያሰጋው ሰው ኻትማው ይበላሽበታል። በዘመናችን በዕልም የማንለወጥበት አንዱ ምክንያትም ይሄ ነው። የተማሩ የቀሩ ሰዎች ካልተማሩት ካልቀሩት የበለጠ ደረቆች ሆነዋል፣ ጋጥ ወጦች ሆነዋል። ምን አይተው ሌሎች ወደ ዕልም ይሳባሉ? ምን አይተው ዕልምን ይወዳሉ? ምን አይተው ዕለሞችን ይወዳሉ? ውሸት፣ ሐሜት፣ ዘረኝነት ከተማሩ ሰዎች ከቀሩ ሰዎች ቁርአን ሐዲስን ከሰሙ ሰዎች መራቅ ነበረበት ወይም ከእንዲህ አይነት ባህሪ መራቅ ነበረባቸው። የቀሩ የተማሩ አንዳንዴ ኡስታዝ ኡስታዛ የሚባሉትም ጭምር ከጃሂሉ እኩል ቁጭ ብለው ሐሜትን እያበኩ የሚጋግሩ ከሆነ፣ የሰው ስም ሳይሰቀጥጣቸው ሳይዘገንናቸው የሚበሉ ከሆነ፣ ጥያቄውን እንደተባለው ሼኹንም ደረሳውንም ብሔሩንም የሚቀላቅሉ ከሆነ የመማሩ ጥቅሜቱ ጋር ነው። ሰዎች ምን ይማራሉ? አንዳንድ አሚ የሚባሉ ሰዎች ከዲን የራቁ ሰዎች የዲን ሰዎች የሚጠዱበት አንዱ ምክንያት ይሄ ነው። ምን አለ፣ እነሱ ጋር የሰው ስጋ መብላት እንጂ ለሱም የዲን ሰው ናቸው እነሱ ተምረው እንደዚህ ከሆነ እኔ ለምን እማራለሁ? ይሏል የሞተውን በህይወት ያለውን ሁሉ ማያስተርፉ ሰዎች አሉ። ቁርአን ካል መከረን ሐዲስ ካል መከረን በየደርሱ በየአጋጣሚው መንሰመው ያአላህ ካል የነቢይ ቃል በቁርአን በሐዲስ የተገሰጹ ሰዎች ታሪክ ካልቀየረን፣ እንደዚህ አይነት አጭር ምክር ይቀይራል አይባል። ሆኖም ፈዘክር እነፋዕት ዚክራ ሲያዘከሩ ምን ያክሻ አስታውስ፣ ገሰጽ፣ መገሰጽ በእርግጥ ይጠቅማል። አላህን የሚፈራ ሰው ሲገሰጹት ይገሰጻል፣ ሲያስታውሱት ያስታውሳል ተብሏል። እና እዚህ ወረቀት ላይ የተባለው አይነት በሽታ ያለባችሁ ተማሪዎች አላህን ፍሩ። የፋጢማን መበላሸት ፍሩ። የቀብር ስቃይን መከራን፣ ፊትናን ፍሩ። ለቀብር ቅጣት፣ ለቀብር ስቃይ፣ ለቀብር መከራ ከሚዳርጉ ነገሮች አንዱ ሀሜት ነው። ነሚማ ነው። ከሽንት አለመጥራራት ነው። አብዛኛው የቀብር ቅጣት መከራ፣ ስቃይ ሰበቡ ሀሜት ነው። በሁለት ሰዎች የቀብር በኩል ነብዩ ሲያልፉ የዛፍ ቅርንጫፍ ቆርጠው ተክለውባቸው አልፈዋል። እነዚህ ሁለቱ እየተቀጡ ነው። የሚቀጡት እንደ እንደነሱ እይታ ትልቅ በሚባል ነገር አልነበረም። እንደነሱ እይታ ቀላል ነበር፣ አንድ ተፍሲር ነው የሐዲቱ። እንደነሱ ቀላል ነበር፣ አላህ ዘንድ ግን ከባድ ሆነ ማለት አለ። ደግሞ ሌላ ተፍሲሩ ልተው ቢሉ መተው ቀላል ነበር፣ ግን አልተውትም። ኢማናቸው በጣም ተማ ስለሆነ ትንሹን ነገር በኢማን ጥንካሬ አሸንፎ መተዋል አልቻሉም። አንደኛው ከሽንቱ አይጠራራም ነበረ፣ ይነጃጀስ ነበር። ሌላኛው ደግሞ ከነ የምሺ ቢነሚማ ወሬን ያመላልስ ነበር፣ ሰውን ያጣላ ነበር። እገሌ ቁራተኛ፣ እገሌ አምባገነን፣ እገሌ ምቀኛ፣ እገሌ እንደዚህ ባሉ መጨር እገሌ አገባ፣ እገሌ ፈታ፣ እገሌ ተወለደች። ለምን አላማ ለምን ተብሎ መምን ጊዜውን በዚህ ያቃጥላ በማ በማላ ያኔ በማይረባ ወሬ የእስልምና አለመጠንከርና አለማማርም ምልክት ጭምር ነው። ማላያኒ ማውራት የሰው ልጅ አኺራ ላይ ወይም ዱንያ ላይ የሚመለከተው ካልሆነ በስተቀር ከተኛው መሪ መታቀብ አለበት። ካልታቀበ እስላሙ አልተስተካከለም። እስልምናው ጎደሎ ምጎደሎ ነው። ሚን ሑስኒ እስላም ይልማር ይተርኩሁ ማላያኒ ይተባለው። ለዚህ የአንድ ሰው እስልምናው ኢማኑ ዲኑ ከማማሩ ከመሟላቱ ምልክቶች አንዱ ማይመለከተውን ነገር መተው ነው። ማይመለከተው ነገር ውስጥ ገብቶ ከፈተፈተ ከአቦካ ከጋገረ እስልምናው አልተስተካከለማ እዚህ ዱንያ ላይ ከምድር ላይ እስልምናውን ያላስተካከለ ከቀብር ስር ጃናውን ላይ ያስተካከለ ስለዚህ እንዲህ አይነት ባህል ያላችሁ ተማሪዎች አስተማሪዎችን ዒልምን ሸሪዓን ዲንን አታሰድቡ ካልሰሩበት ዒልም ጥቅም የለውም የባሰ መቀጣትን ነው የሚያስከትለው ተማሪ የሆነ ሰው በሄደበት ቦታ ሁሉ ዒልም እንዲወደድ ሊያደርግ መላሱን ይጠብቅ። ንግግሩ እንዲቆጥብ ለመምከር ካልሆነ በስተቀር ባለጉዳዩን ይዞ ለመምከር ካልሆነ በስተቀር ስለ ሰው ራሱን ቢዚ ሊያደርግ በሰው ጉዳይ ሊጠመድ አይገባው። አንድ ሰው አላህ ዘንድ ለኸይር እንደታጨ እንደተመረጠ ከሚያሳዩ ነገሮች አንዱ የሌሎችን ጉዳይ ትቶ በራሱ ጉዳይ ይጠመዳል። በተቃራኒው ደግሞ አንድ ሰው አላህ ዘንድ የመናቁ ከአላህ ጥበቃ ግቢ የመወርወሩ የመውጣቱ፣ የመዋረዱ አንድ ምልክት የራሱን ነውር የራሱን ዓይብ የራሱን ችግር ትቶ በሰው ነውርና ጉዳይ ይጠመዳል። ራሱን አይከታተልም፣ ሰዎችን አይከታተልም። ለቅሶ ላይ ሰርግ ላይ አራስ ምረቃ ላይ የተሰበሰቡ የሰው ስም ማጥፋት የሰው ስጋ መብላት ሂጃብ ያደረጉ ዒልም እየተማሩ ምሲል እየተመላለሱ መድረሳ እየተመላለሱ ይሄን ማድረግ መዘዙ ጉዳቱ እጅግ በጣም የከፋው ከተራው ሰው የከፋው ተራ ሰው ጃሂል ስለሆነ ነው የሚባል ይሄን ካደረገ በጅምላ በጋራ ሸሪዓውን የሸሪዓ የዕልም ሰዎችን ማስቸፍቸፍ ነው የሚሆን። ከአላህ መንገድ ሰዎችን ማገድ ነው የሚሆን። የዲን ሰዎችን ስም ማጥፋት ነው የሚሆን። ይሄ ደግሞ ብዥታ በፈጠሩባቸው ከዲን ባደናቀፋቸው ሰዎች ልክ አላህ ዘንድ መጠየቅን ያመጣልና ሁላችንም አላህ ልንፈራ ወደ አላህ ልንመለስ ያለብንን ኃላፊነት ልናውቅ ይገባናል። አይደለም በሐሜት መዘፈቅ መነጃ ሲቀርና የዕልም ሰው የዲን ሰው ተቀደምቶች ሆኖ ነበር። ሰዎች አርአያ ሳያደርጉን በፊት ያውቃል ታውቃለች ሳይሆን በፊት እንጫወት ነበረ፣ በተለያዩ ነገሮች እየተወራወረን እንቀልድ ነበረ። ሰዎች አርአያ ካደረጉን በኋላ ግን ፈገግታ ሁሉ ለኛ ማይፈቀድ እስኪ ይመስለን ድረስ እንጠነቀቅ ነበር ብላ የድሮ ዑለማዎች ጥቂት ዓመታት አስተምረው ተማሪዎቻቸው ላይ ፍሬውን ያዩት ነበር። አሁን ላይ ግን ይለፋል፣ ይደከማል፣ ይለፋል፣ ይደከማል፣ ፍሬ ለውጤት የለም። በጣም ተማሪነች የተባለች ተማሪን የተባለ ያልሆነ የማይመጥነው ቦታ ላይ ይገኛል። ሰዎች ከዑለሞች መማር እየፈለጉ የዑለሞችን ስም የሚያጠለሹ አንዳንዴ ተማሪ የሚባሉ ሰዎች ናቸው። ሼኽ ገሌ እንደዚህ ነው፣ ኡስታዝ ገሌ እንደዚህ ነው እያሉ የሚያወሩ አንዳንዴ ተማሪዎች ራሳቸው ናቸው። ሰዎችን ወደ ሼኻቸው ትምህርት ማምጣት ወደ ዒልም ማቅረብ የሚገባቸው ሰዎች ራሳቸው ከረኛ ተደብቆ እንስሳትን የሚያጠቃ ተኩላ ይሆናሉ። አደናጋፊ ይሆናል። በቅርብ ዘመን ከነበሩ ዑለሞች መሃል ድሮ ጥቂት ጊዜ ያስተምረን ተምረን ነበር ውጤት የምናመጣው። አሁን ላይ ግን ብዙ እየለፋን ውጤት የማይመጣበት ምንድን ነው? ምን አጥፍቼ ነው ጌታዬ ብለው ራሳቸውን የውቀሱ ሳለ፣ ግራ ገብቷቸው አንዴ አስተምረው ሲወጡ እሳቸው ጋር በቋሚነት የኖሩ የሚማሩ ማዕሀዳቸው ላይ ተቋማቸው ላይ የሚማሩ ተማሪዎች መሀል አንዱ አንድ ጥግ ላይ ተደብቆ ቆሞ ከሴት ጋር ሲያወራ ዩት ከታ ችግር እዚህ ጋ ነው አሉ። የእኔ ትምህርት አሰጣጥ ላይ የእኔ አያያዝ ላይ ሳይሆን ተማሪው ተበላሽቷል ማለት ነው። የአንድ ተማሪ ብቻ ችግር እንዳልሆነ የተረዱት ደፍሮ ያን የሚያደርገው የሚያበረታታው ስላለ ያለማመደው ስላለ የሰማው ነገር ስላለ፣ ይሄን ልባችን ላይ አይጠብቃል አለ የመማሩ ፋይዳ አላህ ዘን ተባረከ ተዓላ ተቃራኒ ነው ነው ያወቅ ከጠፋ ተመረህ ነበር ምን አደረግ ተመረሽ ነበር ምን አደረግሽ የምንባለውና ፈወይሉን አላህ ተባረከ ወተዓላ ወደ እሱ ይመልሰን። የዕልምን ዋጋ ከሚያውቁ ክብሩን ከሚጠብቁ ባሮቹ ያደርገን። ወንድ የእጅ ጌጥ መልበስ ሐራም ነው የሚል ጥያቄ ነው። ከሴት ጋር መመሳሰል ነው። አደብ ከሌላቸው ካልበሰሉ ሰዎች ጋር መመሳሰል ነው። የእጅ ጌጥ የሚፈቀደው ለሴት ለወንድ አስፈላጊ ከሆነ ሰዓት ነው የሚፈቀደው፣ ቀለበት ነው የሚፈቀደው። ከዚያ በተረፈ እጅ ላይ ጌጥ አድርጎ ከሴት ጋር መመሳሰል የወንድ ወንድ ባህሪ አይደለም ሲታሲፍ ወንድ ባህሪ ሊሆን ይችላል እንዴ ነው ያደረግ እናቴ የማታ ደርሶችን እንድከታተል ደህንነቴ ከመስጋት የተነሳ አትፈቅድም እና እሷን እሺ ብዬ ልታዘዝ ወይስ እምቢ ብዬ ወደ ደርስ ልሂድ ባረከላህ ፊኩም የሚል እናትን መታዘዝ ይሻላል ወላጆችን መታዘዝ አላህን ከመታዘዝ ይቆጠራል ማሳመን ከተቻለ ስጋታቸውን መቅረፍ ከተቻለ የሚያሰጋ ነገር የለም ከጓደኞች ጋር ሄጂ ከጓደኞቼ ጋር ነው መመጣው ብሎ፣ የእናትን ስጋት መቅረፍ ማስወገድ ከተቻለ መልካም ትምህርቱን መቀጠን። በምንም መልኩ እናት አልረጋጋም ካለች፣ በተለይ ጠያቂዋ ሴት ከሆነች ከጊዜው መስፈሪነት አንፃር ማታ ከቤት አትውጪ፣ ወንድም ቢሆን አትውጣ፣ ከዳነነት አንፃር ካሉ ወላጆችን መታዘዙ በላጭ ነው። ትምህርቱን በቀኑ ክፍለ ጊዜ ማግኘት ይቻላል። በዘመናዊ መንገዶች ትምህርቱ ሶሻል ሚዲያ ላይ ሲለቀቅ ማግኘት ይቻላል። አማራጆች አሉት። የወላጆችን ቀልብ መስበር ከባድ፣ ወላጆችን አስቀይሙ የሚማሩት ትምህርትም ያን ያክል ሊለውጣች አላሁማ ላ። በምንም መልኩ ትምህርት ማግኘት ማይችሉ ከሆነ መሠረታዊ ትምህርቶች፣ መሰረታዊ የሰላት አሰጋገድን፣ የጾመሷሷምን አርካን የሚባሉ ዋና ዋና አንኳር ትምህርቶችን ማግኘት፣ ሌላ የሚወጣበት ሰዓት ከሌለ በዚህ መልኩ ወጥቶ ካልተማረ አንድ ሰው ጅህልና ወሮት ምንም ቢሆን የማያውቁ ሆኖ ይኖራል የሚባልበት ሁኔታ ካለ ስጋታቸውን ቀንሶ ከቤት በቅርበት ያለ መስጊድ ላይ ፈጀተ ወላጆችንም ከማረጋጋት ጋር መሀይም ሆኖ ከአላህ ጋር መራራቅና መጣላት ምንም የማያስከትል መካከለኛ መንገድ ያስፈልጋል። ሌሎች አማራጮች እያሉ የሆነ ድረስ ስለወደዱ ስለፈለጉ ብቻ ወላጆችን ማስቀየም አይገባም። አንዱ ከየመን ተነስቶ መዲና ድረስ መጣ፣ በነቢይ ዘመን አለይሂ ሰላተ እሳቸው ጋር ከደረሰ በኋላ ከየት እንደመጣ ነቢዩ ጠየቁት። ከየመን አላቸው። የመጣሁት ካንተ ጋር ጂሃድ ሊያደርግ ነው ሲላቸው ወላጆችን አስፈቅዳሃል? አይ አላስፈቀድኩም አላቸው። ሂድ ተመለስ፣ አስፈቅዳቸው፣ ከፈቀዱልህ ና፣ ካልፈቀዱልህ እዛው እነሱ ጋር ቆይ ብለውታል። ቤት ሰላስ ይሄን የጂሃድ አይነት ነው ይሄን የጂሃድ አይነት ነው። ፈርድ ዐይን የሆነውን በተለይ መልኩ ልናገኝ እንችላለን። በምንም መልኩ ካላገኘን ተጨማሪውን የጠቅላላ እውቀቱን አይደለም ሶላት ጀራስ እንዴት እንደሚሰገድ አላውቅም፣ ዋጅብ ጀትበት እንዴት እንደሆነ አላውቅም ብሎ አንድ ሰው እንደዚህ አይነት ዜሮ የውቀት ደረጃ ላይ ያለ ሰው ወላጅ አትውጣ ካሉ እውቀቱንም ያገኝበት ወላጅንም ያረጋጋበት መንገድ ፈልጎ አብሮ ማስኬድ አለ። ለጠቅላላ ለተጨማሪ እውቀቶች ከሆነ በሌላ አማራጭ ለሚገኝበት ከሆነ ግን ወላጅ ምን ማለት ወላጅ አንድ ሰው ለሌላ ሰው ልደት እንኳን አደረሰ ማለት እንዴት ይታያል? ከማለትም አልፎ ቀለል ያለ ስጦታ ሰጥቶ አላህ እድሜህን እድሜሽን ያርዝመው ማለት ውስጥ ባረከላሁ ፊኩም። በኢስላም ከዒደል አድሓና ከዒደል ፊጥር የሚከበር በዓል የለም። የፈረንጆች ሱናን፣ የካፈሮች ሱናን፣ ጊዜ ማባከን፣ ገንዘብ ማባከን፣ ህፃንነት ነው። በየጊዜው እንኳን ተወለድኩ እንኳን ተወለድኩ እያሉ ጊዜ ማባከን ልደት ብሎ ማክበር የፈረንጅ ሱና ነው። የነቢ ሱና ነኝ። ማሻአላህ ሙስሊሞች ነን እኛ። ስልጣኔያችንም እስላማዊ መሆን አለበት፣ ፈረንጃዊ መሆን የለበትም፣ ኩፋራዊ መሆን የለበትም። የምናደርገው ነገር ሁሉ ከዲን ጋር የተያዘ ሊሆን ይገባል። ሽንት ቤት ስንገባ ምን ማለት እንዳለብን የተነገረን ሰዎች እንዴት ነው ልደት ተብሎ በየአመቱ የሚደጋገምን ነገር መፍታችሁ ነው ተብለን የምንተው? ስንትና ስንት ሰው ተርቦ የዕለት ጉርሱን ባጣበት ቀን ለደረሴ ብለህ በሺዎች የሚቆጠሩ በመቶ ሺዎች ምናልባት የሚቆጠሩ ወጆችን ማውጣት አግባብ አይደለም። ተሸቦ ነው፣ ከካፍር ጋር መመሳሰል ነው። ከካፍሮች ጋር የተመሳሰለ እሱ ከነሱ ጋር ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። የወገብህም ውፍረትን ለመቀነስ፣ ለግፊት፣ ለስኳር፣ ለኮሌስትሮል ለብዙ አይነት በሽታ ዶክተሮች የስፖርት ያዛሉና ሙዚቃ ሳይኖር ለሴቶች በሴቶች አሰልጣኝ ስፖርት መስራት እንዴት ይታያል? በላጩ ቤት መስራት ነው። ተለማምዶ አሰልጣኝ ቤት ያስመጥቶ ለተወሰነ ጊዜ ቤት መስራት። ሴት በሆነ ባልሆነ ከቤት መውጣት ማብዛቷ ኸይር አይደለም። ስፖርት ቤት ደግሞ ብዙ አይነት መጥፎ ባህሪ ያላቸው ሰዎች ይኖራሉ፣ ወደ ሸር ይጎትታሉ። ከላይ እንደተባለው ለተለያዩ ህመሞች ትክክለኛ ታማኝ ዶክተሮች የሆነን አይነት ስፖርት ስሩ ካሉ ያን ስፖርት ቤት አምጥተው አሰልጣናች አስመጥተው መሰልጠን ከዚያ በኋላ በዛ መሰረት እየሰሩ መኖር በላጭ። ስፖርት ቤት መሄዱ ሙዚቃውን ካባይ ኖረው ከመጥፎ ሰዎች ጋር መቀላቀልን መውጣት ማብዛትን ይላል ያስከትላል። ቤት መጥቶ የሚያሰለጥን ከሌለ ለተወሰነ ጊዜ እንደዚህ አይነት መስፈርቱ የተሟላ ሴቶች በሴቶች ብቻ የተዘጋ ቦታ፣ ወንድ በድንገት ከፍቶ የማይገባበት፣ ካሜራ የሌለበት፣ ሌላ ከዲንጋ የሚጋጭ ነገር የሌለበት ቦታ ላይ ለተወሰነ ጊዜ ሰልጥኖ ከዛ በኋላ ቤት መቀጠል ይቻላል። ለመድረሳ ግንባታና ለመስጅድ ግንባታ እንዲሁም ለመድረሳ ወጪ የዘካን ገንዘብ መስጠት ይቻላል? አይቻልም። እንነማ ሰደቃቱ ለፍቅራ ወልመሳኪን ተብሎ ተገድቧል። መስጅድ መድረሳ፣ ሀብታሙም ደሃውም ሁሉም ነው የሚጠቀምበት። ሀብታሞች አቅም ያላቸው ሰዎች ከገንዘባቸው ከንጹህ ገንዘባቸው አውጥተው ነው መስጅድ መድረሳ ማሰራት ያለባቸው ወጪ መሸፈን ያለባቸው። ይሄ ነው ጅምሁሮቹ ያሉበት ነገር ግን በጣም ጥቂት ሊቃውንት ወፊ ሰቢል ላህ ሚለው ውስጥ ይገባል ያሉበት ሁኔታ አለ። ይሄን ብዙ ማስረጃ ግልጽ ማስረጃ የለውም። ነገር ግን ሌላ አንድ አማራጭ አለ። አካባቢው ላይ አቅም ያለው ሰው የሌለበት ያላቸውም ዲኑ ምንም ማያሳስባቸው ሆነው በዘካ ገንዘብ እንጂ መስጅድና መድረሳ ካልተሰራ አካባቢው ላይ እስላም ሙስሊሞች ወደ ኋላ የሚቀሩ ዕልሙ ማይደርሳቸው ከሆነ ከዘካ ውጭ ምንም ይሄ ቀዳዳ መሸፈኛ መንገድ ከሌለ የሚቻልበት ሁኔታ ይኖራል። ይሄ እንደ አጠቃላይ መልስ ነው። ግን ይሄን መልስ ወስዶ አንድ አካባቢ ላይ ለመተግበር በዚህ ይሄ አይነቱ ምላሽ መሰረት እንዲህ አይነት ቦታ ላይ መስራት ይቻላል ማለት ነው ለማለት ግን ሊሰራ በዘካ ሊሰራ የተባለበት ቦታ ላይ ያለውን ሁኔታ እውቀት ያለው ሰው መገምገም አለበት። በኢልም እይታ ታይቶ አው እንዲህ አይነቱ ቦታ በዘካ ቢሠራ ችግር የለውም ባላለበት፣ ከዚ ውጪ ሀብታሙም ድሃውም የሚጠቀምበትን መስጀድ በድሃዎች በአቅመ ደካሞች የዘካ ገንዘብ መስጠት መስራት አግባባል። አንድ የኸይር በር ነው። ኸይረኞች ሊሽከዳደሙበት የሚገባ። ከቅርብ ቤተሰብ ችግርተኛ እያለ የዘካን ገንዘብ ለመድረሳ መስጠት እንዴት ይታያል? ከላይ ተመልሷል። አይቻልም ለመድረሳ ለመስጀድ ዘካ አይሰጥም። ባለሀብቶች ቋጥሮ ካስቀመጡት ገንዘብ መስጠት አለባቸው። አቅሙ ያላቸው ሰዎች፣ እውቀቱ ያላቸው ሰዎች፣ ተሰሚነት ያላቸው ሰዎች ባለሀብቶችን አምጡ፣ ስጡ ብለው መገፋፋት አለባቸው እንጂ አላህ ኢነማ ብሎ የዘካ ገንዘብ እኮ የሚገባው ብሎ ተጠቀሳቸው ከስምንት አይነት ዘካ ከሚሰጣቸው ከሚሰጥባቸው መጃሎች ውጭ ለሌላ አሳልፎ መስጠት አይቻልም። የዛሬ ሶስት ዓመት አካባቢ በህመም ምክንያት የረመዳን ጾም መጾም አልቻልኩም ነበርና በሰዓቱ ባለማወቅ ለሚስኪን አብርቼ ብቻ ትቼው ነበረ። ከባ ማውጣት እንዳለብኝ ያወኩት አሁን ነው። ግን አሁንም በጣም ያመመኝ ስለሆነ መጾም አልችልም። ምን ማድረግ ነው ያለብኝ? ሲችሉ መጾም ማይለቅ ህመም እስካልሆነ ድረስ ከአሁን በኋላ ይሄ ህመም አብሮ ነው የሚኖረው አይለቅም ከተባለ መብላት ይቻላል። ቢዛዊ ህመም ከሆነ ግን መብላት ሳይሆን መጾም። ስለዚህ መጾም እየቻሉ ከመጾም መቻል ተስፋ ሳይቆርጡ ያበሉትም ጭምር እንዳልተጾሙ ነው የሚቆጠረው። እሱንም እስኪሻል ድረስ ሊያልፍ የሚችለውንም ጽ ጽሁፍ አስቀምጦ እንደ እንደዳኑ ጠቧ መውጣት። ህመሙ ወደ ቋሚ ህመም ከተሸጋገረ አላህ ያደርገውና ይህኔ መብላት ይቻላል። ጾም አለሁ ያሉ ወደ አኺራ መሄድ ከመጣረሙ ቤተሰቦች ወይ ጾማሉ ወይ ያበላሉ። ከአባት ቀድማ የሞተች ሴት ልጅ ከአባቷ ንብረት ድርሻ ውርስ አላት? የላት? ከውርስ መስፈርቶች አንዱ የሚያወርሰው አካል ሲሞት ወራሽ በህይወት መኖር አለበት፣ ህይወቱ መረጋገጥ መቻል አለበት። ፅንስም ቢሆን ተረግዞ ነፍስ እንደተዘራበት ከታወቀ ድርሻ አለው። ግን ውርሱ ሳይከፋፈል በፊት ይጠበቃል። የሚወለደው ፅንስ ወንድ ነው ሴት፣ አንድ ነው ሁለት የሚለው ስለማይለይ ይጠበቃል። እማ እሚያወርስ አካል ሲሞት በሕይወት ያልነበረ ቀድሞ የሞተ ከሟች አይወርስም። አስቸጋሪ ከሚባሉ የውርስ አይነቶች አንዱ በቤት መፍረስ፣ በመኪና ግጭት በጋራ መሞታቸው ካስከት ካስቸጋሪ የውርስ ነጥቦች አሉ። ማንኛው ቀድሞ እንደሞተ ላይታወቅ ይችላል። አባት ልጅ፣ ሙሉ ቤተሰብ አብሮ እየሄደ ሁሉም ከሞቱ የሞቱት ወራሾቻቸው አንዱ ካንዱ ከሞቱት ውስጥ ማን ከማን ይወርሳል? አንዱ ቀድሞ ከሞተ በደቂቃ በሰከንድ እንኳ አንዱ ዘግይቶ ከሞተ አባት ቀድሞ ሞተው ልጅ ከሰከንዶች በኋላ ቢሞት ልጅ ካባት ይወርሳል። እሱ ሞቷል። የሱ ድርሻ ደግሞ ለሱ ወራሾች ነው። እንደዚህ አይነት የተወሳሰቡ ነገሮች አሉ። ከዚህ አንጻር ውርስን ቶሎ ፈጠን ብሎ መከፋፈል በላጭን። ከአባቷ በኋላ የሞተችስ የምትወርስ ከሆነ ድርሻዋ ለልጆቿ ይደርሳል። አዎ ከሚያወርስ አካል በኋላ የሞተ ሰው ይወርሳል። በህይወት ካለ ራሱ ይወርሳል። በህይወት ከሌለ ደግሞ የእሱ ወራሾች ይወስዱታል። ሙናሰኻ የሚባል አስቸጋሪ የውርስ ክፍል ነው። ይህ እንዳይሆን ውርስን ቶሎ ተከፋፍሎ ሁሉም በህይወት ያለ ለራሱ እንዲያገኝ ማድረግ መልካም። ሚያወርሰው አካል ሞተ ንብረቱን ሳይከፋፈሉ ወራሽ ሞተ፣ የእሱን ወስዶ ከዚ በኋላ ለሱ ልጆች ማካፈል ለሱ ወራሾች ማካፈል መንገዱን ስለሚያረዝመው ቀደም ብሎ ውርስ መከፋፈል በላጭ። ከደረሳቸው ውስጥ በህይወት ካሉ እህቶች እኩል ነው። በህይወት ካሉ ወራሾች እኩል ነው። የሚያወርሰው አካል ሲሞት በህይወት የነበሩ ሁሉም ወራሾች ናቸው። ከዚ በኋላ ውርሱ ሳይከፋፈል ከወራሾች ል አንዱ ከሞተ ከዋና ወራሽ ከሚወርሱት መሀል አንዱ ከሞተ ሸሪያ የሰጠውን ድርሻውን ያገኛል። በህይወት ቢኖር እኩል የሚያገኝ ከሆነ እኩል፣ በህይወት ቢኖርም እኩል ካልሆነ ወንድና ሴት ሆኖ ለምሳሌ፣ አልያ ደግሞ ልጅና እህት ሆኖ ሴትም ቢሆኑ ውርሳ የውርስ ድርሻቸው ከፋፍላም ይለያያልና በህይወት እያለ የሚደርሰውን ድርሻ ሞቶም ቢሆን የሱ ይሆናል። የሱ ወራሾች ደግሞ ያን ይከፋፈላል። ያለው አላህ ተዓላ አዕለም። ሰላም አለይኩም ወረህመቱላሂ ወበረካቱ።